ሰላም ጤና ይስጥልን አድማጅ ተመልካቾቻችን፣ ግንቦት 17 2017 ዓ ም ዕለታዊ መረጃዎችና ዘገባዎችን እያመጥቻለው የተለመዱ የግንባር ሰዓት ሪፖርቶችንም እንደዚሁ አካትቻለሁ። እያዳመጣችሁ እየተከታተላችሁ አብራችሁ እንድትቆዩ በአፍሮ ትጋብዛለሁ። በከያስኳቸው የግንባር መረጃዎች መካከል ወታደራዊ አዛዥን ጨምሮ የተገደሉባቸው አውድ ውጊያዎች እየተደረጉ ነው የሚገኙት። እንዲሁም ደግሞ በተለያዩ አካባቢዎች በሚገኙ ወታደራዊ ካምፖች ላይ ድንገተኛ የደፈጣ ጥቃቶች ተፈጽመዋል። ሌሊቱን ከተፈጸሙ የደፈጣ ጥቃቶች አንፃር የደረሱ ጉዳቶች አሉ። ዝርዝር መረጃዎችን አብራችሁን ስትቆዩ የምትሰሙ ይሆናል። እንደተለመደው የ24 ሰዓት ዝርዝር የግንባር ሪፖርቶችን በቅደም ተከተል ታደምጣላችሁ። ከዛ ባሻገር እንደዚሁ የፖለቲካዊ ዲፕሎማሲያዊ መረጃዎችን ማካተቻለሁ። ፕሬዚዳንት ኢሳያስ አፈወርቂ የኤርትራን 34ኛ ዓመት የነጻነት ቀን አስመልክቶ ባስተላለፉት ንግግር የኢትዮጵያን የውስጥ ጉዳይ በተመለከተና እንዲሁም ደግሞ አጠቃላይ ሁኔታውን የሚገልጽ ንግግር አድርገዋል። ከዚህ ጋር በተያያዘ የቀንዱን ውጥረት የሚያባብሱ ንግግሮችም ጭምር የተካተቱበት ነው። ከዚህ አንጻር ያስኳቸውን መረጃዎች ወደ እናንተ የማደርስ ይሆናል። ሌሎች መረጃዎችም አሉኝ። እነዚህ እንግዲህ የግንባር የዲፕሎማሲ ወታደራዊ፣ እንዲሁም ደግሞ ሌሎች ዘገባዎችን እየተከታተላችሁ አብራችሁ ስትቆዩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቻናሉን ለሌሎች ጉዳይ ዘመዶቻችሁ እያስተዋወቃችሁ አብራችሁን ትቆዩ በአፖት ጋብዛለሁ። ወደ መረጃዎቹ ከመሄዴ በፊት እንግዲህ አስተያየቶችን ልካችሁልኛል። በርካታ አስተያየቶች ልካችኋል በየአካባቢው የበተለይ በመንግስት ተቋማት ያሉትን የዩኒቨርሲቲ አስተማሪዎች ያለውን አጠቃላይ የኑሮ ጫና በተመለከተ መልእክቶችን አድርሳችሁኛል። ከአንድ ዩኒቨርሲቲ ከአንድ የትምህርት ክፍል ብቻ በአንድ ወር አስራ ሁለት መምህራን በኑሮ ውድነትና የመምህራን ደሞዝ በቂ ባለመሆኑ ወደ ሌሎች የጉልበት ስራዎች እና ወደ አሽከርካሪነት ጭምር ስለመሄዳቸው የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች ያለውን አስከፊ የኑሮ ውድነት እና የመምህራን ኑሮ እንደዚሁ እልካችሁልኛል። አመሰግናለሁ። ሌሎችን ጥቆሞችም ሰጥታችኋል። ሀሳብ፣ አስተያየቶች እንደዚሁ ፖለቲካዊ እንዲሁም ደግሞ መግለጫዎች ከሚገለጹባቸው ባሻገር ጉዳዮችን በመመልከትም እንደዚሁ አስተያየት አድርሳችኋል። ከነዚህ መካከል ሰሞኑ የአሜሪካ ኤምባሲ የድሮን ጭፍጨፋውን ብልጽግና እንዲያቆም የሚለውን የቀየረውን መግለጫ ተከትሎ የተቀየረው ሀሳብ የበለጠ የትኛውንም የኃይል አማራጭ ማቆም አለበት የሚለው የበለጠ ጠንካራ ነው። ብዙ ሰዎች በዚህ ጉዳይ ለምን እንደሚወዛገቡ ግልጽ አይደለም የሚሉ ሀሳቦችን ጨምሮ የተለያዩ ሀሳቦችን አርሳችናል። በሌላ ጊዜ መለስባቸው ይሆናል። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል በዛሬው ዕለት ሪፖርተር ይዞት የወጣው ጋዜጣ እና እያንዳንዱ ኢትዮጵያዊ የሚመለከተውን መረጃ በማስቀደም ነው የምጀምረው። እንግዲህ ዛሬ ሪፖርተር ይዞት በወጣው ጋዜጣ ዘገባው አምስት መቶ ሰባ አምስት የአሜሪካን ዶላር በእያንዳንዱ ኢትዮጵያዊ በነፍስ ወከፍ የዕዳ ባለቤት እንደሆነ ይዞ ወጥቷል። ሪፖርተር ይህንን ዘገባ ይዞ የወጣው ከኢትዮጵያ የምጣኔ ሀብት ባለሙያዎች ያገኘውን መረጃ እና የምጣኔ ሀብት ባለሙያዎችን በማናገር ነው። ከቀናት በፊት እንግዲህ የምጣኔ ሀብት የኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ያወጣው መግለጫ ነበረ። ይህንን በተመለከተ ማብራሪ የጠየቀው ሪፖርተር ኢትዮጵያዊ እያንዳንዱ በነፍስ ወከፍ አሁን ባለው ምን ዛሬ እስከ ሰማንያ ሺህ ብር የኢትዮጵያ ገንዘብ ወይም ደግሞ 575 የአሜሪካን ዶላር የዳ ባለቤት መሆኑን እያንዳንዱ ዜጋ ገልጿል። የእንግዲህ የኢትዮጵያ የቁልል ዕዳ ለእያንዳንዱ ዜጎች ሲካፈል የደረሰው ድርሻ ነው። በዚህ መሰረት የኢትዮጵያ አጠቃላይ የዳ ቁልል መጠን 62.5 ቢሊዮን የአሜሪካን ዶላር ደርሷል። ይህም ለእያንዳንዱ ዜጋ ሲካፈል ከላይ የተገለጸው ድርሻ ይደርሳል። የኢትዮጵያ ኢኮኖሚ ማህበር በዳ መቆለል ምክንያቶች በሚል ያነሳቸው ወስታዊ ጉዳዮች ናቸው መሰረታዊ እንግዲህ የሀገሪቱን አጠቃላይ ኢኮኖሚያዊ፣ ፖለቲካዊ አመራር የሚያሳዩት እነዚህ የተነሱ ነጥቦች ናቸው። የኢትዮጵያ ኢኮኖሚ ባለሙያዎች ማህበር ለነዚህ ለኢትዮጵያ የዕዳ መቆለል ዋና ዋና ምክንያቶች ብሎ ያቀረባቸው ጉዳዮች መሰረታዊ ናቸው። በተለያየ መንገድ እንግዲህ በፖለቲካም በወታደራዊ እንዲሁም ደግሞ በኑሮ ጫና ሲገለጹ የነበሩ ነገሮች ናቸው። አንደኛው የመንግስት የወጪ አስተዳደር አቅም ማነስ ነው፣ ለዚህ የዕዳ መቆለል አስተዋጽኦ ያደረገው ይላል። ይህን በተለያየ መንገድ መግለጽ ይቻላል። እንግዲህ ያው የከንቲባ ጽሕፈት ቤትን ለመጠገን ለእድሳት ለሌሎች ወጪዎች የሚወጣው ገንዘብ የመንግስት የወጪ አስተዳደር አቅም ማነሱን በደንብ የሚያሳይ መሆኑና በዚህ ምክንያት ሀገሪቱ የዳቁል ውስጥ መግባቷን የማምረት አቅም እየነሰና እየተመናመነ መምጣቱ ነው። በሀገር ውስጥ እንግዲህ የምርትና የማምረት የፋብሪካዎችን ጭምር እየተመናመነ መምጣቱ አንዱ ማሳያ ነው። ይሄ በጦርነት ውስጥ ስለሆነ ብዙ ሰው የሚረዳው ነው። በተደጋጋሚ ተገልጿል። ብልጽግና ከዚህ በተቃራኒው ኢትዮጵያ ታምረት በሚሉ ፕሮግራሞች ከፍተኛ የእድገት አግኝተናል ቢልም ግን እውነታው ይሄ ነው። ብዙ ፋብሪካዎች ተዘግተዋል። ምርት ማምረት የለም ወደ ውጭ የሚላኩ የእርሻ ምርቶች ከቦታ ቦታ ለማንቀሳቀስ ጭምር የማይቻልበት ደረጃ እና በጦርነቶቹ ምክንያት በተለያዩ አካባቢዎች አሉ። የእርሻ ምርቶችም እየተስተጓጎሉ ነው የሚገኙት አንዱ ምክንያት ይሄ ነው። እንግዲህ የብልጽግና ግን በተቃራኒው የሚገልጸው ሌላው ከዚህ በፊት የነበሩ ፕሮጀክቶች ኢትዮጵያ የተበደረቻቸው ብድሮች ውጤታማ አለመሆናቸው ይላል ይህን በማሳያዎች እንግዲህ ዘገባው ይህንን ይላል። ማሳያዎችን ማቅረብ ይቻላል። የኢትዮጵያ መሸከም ከምትችለው በላይ እየዳቁልል መጥቶባታል። እንግዲህ በዚህ ዘገባ መሰረት እንግዲህ በዋናነት ይህንን የተናገሩት ለሪፖርተር ጋዜጣ ዶክተር ናስር የኑስ የኢትዮጵያ የኢኮኖሚ ምጣኔ ባለሙያዎች ማህበር ውስጥ በከፍተኛ የኢኮኖሚ ተመራማሪ የሆኑ ሰው ናቸው የተናገሩት እንግዲህ ከኢትዮጵያ ከአሁን በፊት ከጀመረቻቸው ፕሮጀክቶች መካከል እና ላይ ኪሳራ ከዳረጓት መካከል እናንተ የምታስታውሷቸውን ልትረዝሩ ትችላላችሁ። በዋናነት ግን የባቡር መስመር ግንባታ ፕሮጀክቶች አንዱ ሀገሪቱን እዳ ውስጥ ከጣሏት እና ከመከኑ ፕሮጀክቶች ነው። ከአዋሽ ሐራ ወልዳያ መቀሌ ያለው በዚህ ቆሞ ቀርቷል። አዲስ አበባ ውስጥ የተሰራውም በተጠበቀው ልክ አገልግሎት ሳይሰጥ ከፍተኛ ገንዘብ ባክኖበት አሁን እንደገና ደግሞ ይነሳል በሚል በደመ ነፍስ የ97ቱ ምርጫ ተከትሎ የተደረገው ፕሮጀክት አሁንም ሀገሪቱን ካከሰሩት ውስጥ ይገኛሉ። ከዛ ባሻገር እንግዲህ የስኳር ፋብሪካ ፕሮጀክቶች ተብሎ ከአሁን በፊት እንግዲህ የአስር የስኳር ፋብሪካ ፕሮጀክቶች በአንድ ጊዜ ተጀምረው አብዛኞቹ ውጤታማ አልሆኑም። የመንገድ ፕሮጀክቶች ብዙዎቹ እንደዚሁ የተገነቡበት የማይመልሱ ሌላው ደግሞ የኢንዱስትሪ ፓርኮች ፕሮጀክትና ይሄ ደግሞ ይሄን ጦርነቱ ተከትሎ ኢንዱስትሪ ውስጥ ያሉ ፋብሪካዎችና ኢንዱስትሪዎች መዳከምም የሚያሳየው ነው። የማዳበሪያ ፋብሪካ ግንባታ ፕሮጀክት ከከሸፉት ውስጥ ይገኛል። በብልጽግና ዘመን ደግሞ አብዛኞቹ እንግዲህ መደበኛ ሜጋ ፕሮጀክቶች ሳይሆኑ እየተገነቡ የሚገኙት የኮሪደር ልማት በሚል የብልጭልጭ ልማቶች፣ እንዲሁም ደግሞ የፓርክ የመናፈሻ ቦታዎች ናቸው እየተገነቡ ያሉት። ይሄ እንግዲህ ለአጠቃላይ ዜጎቹ የእዳ መቆልና አገሪቱ መክፈል የማስችል እዳ ውስጥ ለመግባቷ ማሳያ ነው። አብይ አህመድ ከመጣ በኋላ ግን ሜጋ ፕሮጀክቶች ተብሎ የሚገለጹት ምንድን ናቸው የሚለውን እዚህ ላይ ለማንሳት አስፈላጊ ከሆነ በተደጋጋሚ እንዳየነው የጥይት ፋብሪካዎች ስለመመረቃቸው፣ የድሮን መገጣጠሚያ ፋብሪካ ተግባራዊ ስለመደረጉ፣ ወታደራዊ ፕሮጀክቶች እያደጉ ስለመሆናቸው፣ የማያቋርጥ ወታደራዊ ተከታታይ ስልጠና እየተደረገ ስለመሆኑ እንዲሁም ደግሞ ውስብስብና መውጫ የሌለው ጦርነት ውስጥ አገሪቱ መግባቷን ነው በብልጽግና ዘመን የምንመለከተው። ሁለቱም እንግዲህ አገሪቱ ቁልዳ ውስጥ ለመግባቷ ብልጽግና እና ከዛ በፊት የነበረው ደግሞ ህወሀት መራሹ ኢህአዴግ እየተቀባበሉ ያመጡት ጣጣ ነው። ይህንን የፈጠረው በዋናነት ግን አሁን አብይ አህመድ የአገሪቱን አብዛኛውን ገንዘብ እስከ 88 ፐርሰንት ድረስ የመከላከያን በጀት በማሳደግ ወጪ ለመከላከያ እንዲሁና ልማቱ እንዲደናቀፍ ወይም ደግሞ ሌሎች ልማቶች እንዲቆሙ በማድረግ በኩልና የዜጎች ጉስቁልና እንዲጨምር አስተዋጽኦ እያደረጉ ነው የሚገኙት። እንግዲህ የእያንዳንዱ ኢትዮጵያዊ ዳን የሚያሳየውን የሪፖርተር ዘገባ ባለበት እናንተ ልታነቡ ትችላላችሁ፣ ዝርዝሩን ወደ ሌሎች መረጃዎች እሄዳለሁ። ለአሜሪካ ኤምባሲ የአሜሪካ ኤምባሲ ያወጣውን መግለጫ ተከትሎ አሁን ምላሹ እየተሰጡ ነው የሚገኙት። በትላንትና ዕለት የአማራ ፋኖ ብሔራዊ ኃይል ብሔራዊ ኃይሉ በቅድመ ሁኔታዎች መግለጫዎችን አውጥቷል። በዚሁ ዘገባውን ተከታትላችኋል። በዛሬው ዕለት ደግሞ ሁለት ሌሎች ጥሪ የተደረገላቸው ድርጅቶች ምላሽ ሰጥተዋል። አንደኛው የአማራ ፋኖ ህዝባዊ ድርጅት ነው። ሁለተኛው ደግሞ የኦሮሞ ነፃነት ሰራዊት ነው። እንግዲህ በዚህ ጥሪ መሰረት የፌዴራል መንግስቱ ይቀራል ማለት ነው። እሱም መግለጫውን ሲያወጣ የምንመለከተው ይሆናል። በዋናነት የአማራ ፋኖ ህዝባዊ ድርጅት ለኤምባሲው በሰጠው መግለጫ ምላሽ መግለጫ ምላሽ አገዛዙ የሚፈጽመውን የድሮን ጥቃት በተመለከተ ያስተላለፉትን ሀሳብ እንደግፋለን፣ በሚል ይህንን ሀሳብ በማስቀደም ነው የጀመረው የአምባሳደሩ ጥሪ። በተለይ ፋኖ ተጨባጭ ሰላማዊ የሆነ አማራጭ ይዞ ይምጣ የሚለውን እንደዚሁ ምላሽ ሰጥተውበታል። ይሄኛን አይመለከተንም። ከአሁን በፊት ከአሁን በፊት አውሮፓ ህብረት፣ አፍሪካ ህብረት፣ ኤጋድ፣ አሜሪካ እና ሌሎች ዓለም አቀፍ ተቋማት በተገኙበት የትግል ማንፌስቷችን አቅርበን አይታችሁት የለም ወይ የሚል ምላሽ ለመስጠት ሞክረዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ከፈለገም በራችን ክፍት ነው፣ ኢምባሲው ሊያገኘን ይችላል ብለዋል። በአምባሳደሩ ያገዛዙ ድሮን የራሱን ሕዝብ የጨፈጨፈበት የሚለውን መልዕክት እንደገና መውጣቱ አሜሪካ ከአለም አቀፍ በአለም አቀፍ ደረጃ ለሰባዊ መብት የተቆርቋሪነት የምታደርገውን አስተዋጽኦ የሚያሳይ አይደለም፣ መውጣት አልነበረበትም የሚል ተቃውሞ አቅርበዋል። በተቃራኒ የአገዛዙ ጦረኛ እና ግትር የሆነውን አቋሙን ይዞ ጨፍጫፊነቱን እንዲጸና የሚያደርግ ነው የዚህ ሀሳብ መውጣቱ፣ እንዲሁም ደግሞ እራሱን ራሳቸውን ከጭፍጨፋና ከአጠቃላይ የጦርነት እየተከላከሉ የሚገኙ ዜጎችን ጉዳዩን በጥርጣሬ እንዲመለከቱት ያደርጋል። የአምባሳደሩ ያንን ሀሳብ ማውጣታቸውን ብለዋል። ስለሆነም አሜሪካ በራሱ ዜጎች ላይ የድሮን ጭፍጨፋ የሚፈጽመውን አገዛዝ አሜሪካ በጠየቀችው ጥያቄ እንድትጸናና ይህን አቋሟን እንድታበረታ የድሮና ሌሎች ጥቃቶች የሚያጣራ የምርመራ ቡድን እንዲቋቋም እና ተጠያቂ ካሉ ለፍርድ እንዲቀርቡ የብልጽግና ክሽፈት ከሀገር ውስጥ አልፎ ወደ ቀጠናዊ ጂኦፖለቲካ እየተስፋፋ ስለሆነ ይህን ምስቅልቅልና ቀውስ በአስቸኳይ ባለድርሻ አካላት በዓለም አቀፍ ደረጃ ሚናቸውን እንዲወጡበት ስር ነቀል ለውጥ ለማምጣት የሚደረግ ትግል ከዓለም አቀፉ እና ከአሜሪካ ጋር ጭምር በመተባበር ለመስራት አፋር ዝግጁ መሆኑን በመግለጫው ገልጿል። ሌላው ለመግለጫው ምላሽ እየሰጠው የኦሮሞ ነፃነት ሰራዊት ነው። እንግዲህ በዛ መግለጫ፣ በአምባሳደሩ መግለጫ ጥሪ ከተደረገላቸው መካከል አንዱ የኦሮሞ ነፃነት ሰራዊቱ ደግሞ ኦነግ ሸኔ በዚህ ላይ እንግዲህ አብይ አህመድ ሰላምን የሚጠቀሙት ለማጭበርበር እንጂ መሰረታዊ ለሆነ ለውጥ አይደለም በሚል በተደጋጋሚ ይገልጿል። በምላሹ በዚህ ምላሹ እንግዲህ ለዚህ ስርዓት ሰላም ማለት የዜጎችን ደም ማፍሰስ ማለት ነው በሚል በሰጠው ምላሽ አብይ አህመድ ሰላም የሚለውን የሚጠቀምበት የገጠመውን ተቀባይነት ችግር ለማድበስበስ እንጂ የገጠመው ጦርነት እንዳይታይበት እና የገጠመውን ችግር ለማድበሰበስ እንጂ ለመሰረታዊ ለውጥ አይደለም፣ ለትክክለኛ ፍላጎት አይደለም ሲል ምላሽ ሰጥቷል። ሁለተኛ አብይ አህመድ ሰላም የሚለውን የሚጠቀመው ዘር ማፅዳትን ተግባራዊ ለማድረግ ሌላውን ዝም ለማሰኘት እና በዚህ ውስጥ ዝም አሰኝቶ የአምባገነን ስርዓቱን ለማስቀጠል እና ለማጽናት እንደሆነ እንዲሁም ደግሞ አብይ አህመድ ሰላም የሚለውን የሚጠቀምበት የውጭ እርዳታ ለማግኘትና የድሮን መግዣ ድጋፉን ለማጠናከር እንደሆነ ይታወቅ ይገባል ነው ያለው ኦነግ ከዚህ ባሻገር ገለልተኛ ሚዲያዎች በተዘጉበት ፖለቲከኞች በታሰሩበት በተገደሉበት በተሳደዱበት የፖለቲካውን የሰላም ጥሪዎችን በአብይ አህመድ በኩል ተግባራዊ ማድረግ አይቻልም አጠቃላይ የሰላም ሁኔታው ተዳፍኗል ነው የሚለው ኦነግ። ለማንኛውም በመርህ ደረጃ የአሜሪካ ኤምባሲ ላቀረበው ጥሪ ግን ትብብር የሚያሳይ እና የሚቀበለው መሆኑን ኦነግ ገልጿል። በተጨማሪ ኦነግ እንግዲህ በመግለጫው ላይ አሜሪካ በ1944 ዓ ምት ብሪቶን ውድስ ተብሎ የሚጠቀሰውን የገንዘብ ስምምነት በቅድሚያ የሰላም ግንባታን መተግበሩን እንድታረጋግጥና ጉዳዩ ከኢኮኖሚያዊ ሪፎርም ባሻገር ህፃናትን የመጨፍጨፍ ጉዳይ ስለሆነ ከአብይ አህመድ ጋር ያለውን አጠቃላይ ግንኙነቷን እንድትዳስስ፣ በዚህ ስምምነት መሰረት በሀገሪቱ ለደረሰው እልቂትና ውድመት ነፃና ገለልተኛ ምርመራ እንዲደረግ፣ በቁልፍ ባለስልጣናት፣ ወታደራዊና የሲቪል የፖለቲካ ባለስልጣናት ላይ ለዚህ ጦርነትና ልቂት መሪ በሆኑት ላይ አሜሪካ ማዕቀብ እንድትጥል ኦነግ ጠይቋል። ሰላም ባገዛዙ ሙሉ በሙሉ ተቃራኒ ትርጉም ተሰጥቶት ህዝብን የማሰቃያና ዝም የማስፋሊያ መንገድ መሆኑን የአሜሪካ እንድትረዳው የኦነግ ባወጣው መግለጫ ይህንን ገልጿል። ወደ ሌሎች መረጃዎች ነው የሚሄደው። እንግዲህ መነጋገሪያ ከሆኑት ጉዳዮች መካከል በትናንትናው ዕለት ኢሳያስ አፈወርቂ የኤርትራን 34ኛ ዓመት የነፃነት በዓል አስመልክቶ ካስተላልፏቸው መልእክቶች መካከል የተወሰኑትን ዋና ዋና ነጥቦች እንደሚከተለው ወደ እናንተ አደርሳለሁ። ፕሬዚዳንት ኢሳያስ አፈወርቂ ለብልጽግና መንግስት ያደረግነው ድጋፍ አይጸጽተንም ብለዋል። እንግዲህ በወቅቱ ያደረግነው ድጋፍ አይጸጽተንም። በኢትዮጵያና በኤርትራ መካከል ያለው ተስፋሰጭ ግንኙነት ግን ፈርሷል ሲሉ ጉዳዩን በአደባባይ ተናግረዋል። እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነትና ተስፋሰጭ የነበረው ጅምር ዲፕሎማሲያዊ ግንኙነት ሙሉ በሙሉ ፈርሷል ነው የተባለው። ይሄ ምንን ያሳያል? ወደ የት ይወስዳል? ያው እንግዲህ ብዙ ትርጉም ያለው ጉዳይ ነው። በኢትዮጵያ ውስጥ የማያቋርጥ ጦርነት ታውጆ ይገኛል። የውጭ ኃይሎች በብልጽግና ወኪል በኩል የከፈቱ ጦርነት እንደሆነ ኢሳያስ አፈወርቂ ገልጸዋል። በኢትዮጵያ ውስጥ ጉዳይ ላይ ተጨማሪ ማብራሪያዎችን የሰጡት ፕሬዚዳንት ኢሳያስ አፈወርቂ የኦሮሞ ሕዝብ የማይወክለውን አስተሳሰብ እና ኦሮሞማ በሚል አንዴ የኩሽ አንዴ ሴሜት ግጭት ሰለባ አድርጎታል የብሄር ፌደራሊዝም እስካለ ድረስ ኢትዮጵያ ችግር ውስጥ ትገባለች ኢትዮጵያን የሚያጠፋት የብሄር ፌደራሊዝም ነው ሲሉ ይህንን በተደጋጋሚ የሚታወቁበትን አቋም እንደዚሁ አንጸባርቀዋል ሌላው አፋር አካባቢ የተከማቸውን ሀይል በተመለከተ እንደዚሁ ይሄ ለመሸሽ የተዘጋጀ ሀይል ነው ዘመናዊ የጦር መሳሪያ ሰብስቧል ጉራ ጨምሮ ሀይል አከማችቷል ይህንን ግን እኛም እየጠበቅነው ነው ነው የሚመጣውን ጉዳይ ቀድመን ስላወቅ ተዘጋጅተንበታል። ይሄ ለመሮጥ የተዘጋጀ ኃይል ነው በሚልና አፋር አካባቢ ከማሽቷል ስላሉት ኃይልም ይህንን ተናግረዋል። ሌላው የኢትዮጵያ ሕዝብ ትግሉን አጠናክሮ እየቀጠለ ነው። በኦሮሞ ሕዝብ ስም የተሰባሰበው ኃይል በመላ ሀገሪቱ የብሔር ግጭት እንደቀጠለ ነው ሲሉም ይህንን ጨምረው ገልጸዋል። በየትኛው መንገድ ሀገር ግንባታ የሚያስቆመን ኃይል የለም ሲሉ ኢሳያስ አፈወርቂ ተናግረዋል። ፕሬዚዳንት ኢሳያስ አፈወርቂ ከኢትዮጵያ የውስጥ ጉዳዮች ባሻገር ስለ ኢምፔሪያሊዝም፣ ስለ አሜሪካ የታሪፍ ጭማሪና ጫና፣ ስለ ሩሲያ አፍሪካና ቻይና እንዲሁም ደግሞ ሱዳን የአሁናዊ ሁኔታን በተመለከተ እንደዚሁ በትላንቱ ንግግራቸው ሀያሌቃ በሚፈጀው ንግግራቸው አካተው ተናግረዋል። እንግዲህ ከዚህ ንግግር ያው እንግዲህ ስምምነቱ ደግሞ ግንኙነቱ ስለመቋረጡና ስለመፈረሱ እንዲሁም ደግሞ ያሉ የቀይ ባህር የቀይ ባህር የባህር በር የሚሉት ጉዳዮች የብልጽግና ወኪሎች ሊያስፈጽሙት የፈለጉት እና ከዚህ ጋር የሚመጣ ጦርነት እንዳለም እንደዚሁ አንስተዋል። የኢትዮጵያ ሕዝብ ግን ጦርነት ሰልችቶታል ሲሉ ይህንን ጉዳይም እንደዚሁ ለመለየት ሞክረዋል። ከዚህ ጋር በተያያዘ በትላንትናው ዕለት እንግዲህ የኢትዮጵያ ጦር ኃይሎች ኤታማዦር ምክትል ሹሙ ጄኔራል አባው ታደሰ ስለገነቡት ዘመናዊ የጦር መሳሪያ ስለታጠቁት መሳሪያ እና ስለገነቡት ኃይል ምናልባት በኢትዮጵያ ታሪክ ታይቶ የማይታወቅ ኃይል ገንብተናል በሚል ለጎረቤት ሀገራትም ስለ ቀይ ባህር ስለ ተለያዩ ጉዳዮች ያነሷቸው እና ያስተላልፏቸውን ጉዳዮች ብዙዎቻቸው የምታስታውሱት ነው። እነዚህ ጉዳዮች እንግዲህ ከዚህም ከዛም የቃላት ጦርነቶች አሉ። ይህም ወታደራዊ ዝግጅት መኖሩንም እንግዲህ ኢሳያስ አፈወርቂ ጨምረው ገልጸዋል። በዚህ በኩልም እነ ጄኔራል አበባው እንግዲህ የቀይ ባህርን ጉዳይ ማንሳታችን ያልተዋጠላቸው አሉ። በውስጥ ጉዳያችን እየገቡ በአንድ የሚያስታጥቁ አሉ፣ የራሳቸውን ሳይችሉ የሚሉ የሰጧቸው ንግግሮች ጉዳዩ ወደ የት እየሄደ እንደሆነ የሚያሳይ ነው። ወደ ሌሎች መረጃዎች ይሄዳለው። የችሎት መረጃዎችን አስከትላለሁ። የችሎት መረጃዎች ላይ እንግዲህ የጋዜጠኛ ስዩም ተሾመን በተመለከተ አክቲቪስት ስዩም ተሾመ የእሱ ጉዳይ አነጋጋሪ ሁኗል፣ በችሎቱ መነጋገሪያ ሁኗል። እንግዲህ በልደታ ፍርድ ቤት እና እንዲሁም ደግሞ በማረሚያ ቤቶቹ አካባቢ መነጋገሪያ የሆነ ጉዳይ ነው የስዩም ተሾመ ጉዳይ። ይህን ጉዳይ መነጋገር ያደርገው ፖሊስ ለስድስተኛ ጊዜ ይዞ እንዲቀርብ ፍርድ ቤቱ ቢያዝም ፖሊስ ፈልግ ያላገኘውትም በሚል ከናካቴው ፖሊስን ፍርድ ቤት አልቀረበም በሌሎቹ በኩል ተነገረ ተባለው ለችሎቱ ለስድስተኛ ጊዜ ተፈልጎ አልተገኘም ተብሎ እንግዲህ ግንቦት 15 እንዲቀርብ ታዞ ነበረ አልተገኘም ራሱን ደብቆ ጠፍቶናል በሚል ፖሊስ ምላሽ ሰጥቷል በወኪሎቹ አማካኝነት ይህ እንግዲህ ለችሎቱ እጅግ መቀለጃ የሆነና ፍርድ ቤቱም በስዩም ተሾመ ጉዳይ ተጋልጧል ራሱን ችሎ መቆም እንደማይችልና የብልጽግና አስፈጻሚ እንደሆነ ያረጋግጣል ነው የሚሉት የመረጃ ምንጮቹ። ፍርድ ቤቱ እንግዲህ በዚህ ግምገማ ሌሎቹን እንዴት መዳኘት ይችላል? ፌዴራል ፖሊስስ ከውጭ ሀገራት ጭምር እስረኞችን ወይ ደግሞ ተጠርጣሪዎችን አመጣሁ እያለ በሌሊት በቀን ሰዎችን የሚያሰቃየው ስዩም ተሾመን ለማምጣት ለምንድን ነው ያልፈለገው የሚለው የብዙዎቹ መነጋገሪያ ጉዳይ ሆኗል። እንግዲህ ይህ በግልጽ የሚያሳየው ስዩም ተሾም አሁን የአብይ አህመድ አፈቀላጤ ነው በሚዲያ ቀርቦ በችሎት የተያዘ ጉዳይን ወይም ደግሞ ፍርድ ቤት የያዘውን ጉዳይ በማንሳት ጭምር የአሉታዊ ተጽዕኖ እንዲታይብን ወይም ደግሞ የፍርድ ሂደቱ እንዲስተጓጎል እና አሉታዊ የሆነ ጫና እንዲፈጥርበት ፍርድ ቤቱ ላይ አድርጓል በሚል ዮሐንስ ቧያለው እና ክርስቲያን ታደለ ያቀረቡትን አቤቱታ ተከትሎ ነው ስዩም ተሾመ ፍርድ ቤት እንዲቀርብ ታዞ የነበረው። እስካሁን ግን ስድስት ቀጠሮዎች ተሰጥተው በስድስቱም አልቀረበም። ምክንያቱም ብልጽግና ወይም ደግሞ ግለሰቦች ብልጽግና ደጋፊ እስከሆኑ ድረስ ከፍርድ ቤቶች በላይ መሆናቸውን ይሄ ቁልጭ አድርጎ ያሳያል። አብይን የሚደግፍ ሰው በየትኛው ሁኔታ ፍርድ ቤት አይቀርብም። ከፍርድ ቤት በላይ የማይነካ መብት እንዳለው ይሄ ያሳያል። እንግዲህ በዚህ ችሎቱ ለስድስተኛ ጊዜ ፍርድ ቤቱ ለሰባተኛ ጊዜ የሚቻል ከሆነ ለሰኔ አስር ተይዞ እንዲቀርብ አዟል። ይፈጸማል ወይ አይፈጸምም፣ አብሮ የሚታይ ጉዳይ ነው የሚሆነው። ከዚህ ባሻገር እነ ዮሐንስ እና እነ ክርስቲያን በእስር ቤት እና በእስር ቤቱ አያያዝ ከባድ የሆነ የደህንነት ችግር እንደገጠማቸው ለፍርድ ቤቱ እየደረሰባቸውንና እየደረሰባቸው ያለውን አጠቃላይ ስጋቱን በተመለከተ ጭምር በጽሁፍ ለፍርድ ቤቱ አሳውቀዋል። የፍርድ ቤቱ እንግዲህ ምላሽ ይሰጣል ተብሎ ነው የሚጠበቀው። ወደ ሌሎች መረጃዎች ስንሄድ ወደ ራያ ለማጣ ከተማ የመስደን መረጃ ነው የሚያስከትለው። ራያ ለማጣ የሚገኙ የህዋ ታጣቂዎች ንጉስ ኪሮስ እንዲሁም ደግሞ ሞገስ ሽፈራው እና ዝናቡ ደስታ የተባሉ የህወሀት የቀድሞ ካድሬዎች ከአዲስ አበባ ደብዳቤ ተጽፎልናል፣ ጊዜያዊ ያስተዳደሩ የህወሀትን ቢሮ እንከፍታለን በሚል እንቅስቃሴ እያደረጉ ነው የሚገኙት። እንግዲህ የአካባቢ ሰዎችና ኮማንድ ፖስት ደግሞ ህወሀት ቢሮ መክፈት አይችልም፣ የፈረሰ ድርጅት ነው፣ እንዲሁም ደግሞ ጊዜያዊ ያስተዳደሩም ቢሮ መክፈት አይችልም፣ አካባቢ በኮማንድ ፖስት ነው እየተዳደረ የሚገኘው የሚል ምላሽ እየሰጡ ነው የሚገኙት። እነዚህ አካላት ግን ቢሮ እንከፍታለን እያሉ እየተንቀሳቀሱ እንደሆነ የመረጃ ምንጮቹ ገልጸዋል። በተመሳሳይ እንደዚሁ አለማጣ ወረዳ ሀርካስ ተብሎ የሚጠራውና ቦራ ተብሎ የሚጠሩ ጥቅጥቅ ጫካዎች እየተጨፈጨፉ መሬቱ ከትግራይ ለመጡ ሰዎች እየታደለ ነው ተብሏል። እንግዲህ ደን እየተጨፈጨፈ መሬቱ ከትግራይ ለመጡ ሰዎች እየተሰጠ ነው ሲሉ የመረጃ ምንጮቹ ገልጸዋል። ሌላው በአማራ ክልል አስቸኳይ የስብሰባ መጠራቱንና መድረኮች መዘጋጀታቸውን ነው መረጃዎች የሚያሳዩት። ይህም እንግዲህ የጤና ዘርፉን የተመለከተ የጤና ባለሙያዎች የሚሳተፉበት፣ የትምህርት ዘርፍን የተመለከተ የትምህርት ባለሙያዎች፣ ነጋዴዎች የሚሳተፉበት መድረኮች፣ የኪነ ጥበብ ባለሙያዎች መድረክ፣ የሚዲያ አካላት መድረክ እና የተፎካካሪ ፓርቲዎች መድረክ በሚል እነዚህ ስብሰባዎች ሊደረጉ መሆናቸውን የመረጃ ምንጮች ገልጸዋል። ይህ እንግዲህ ከግንቦት 27 እስከ ግንቦት 28 ይደረጋል የተባለው ይሄ ስብሰባ በየወረዳው ተሳታፊ ልየታ እንዲደረግበት ማንም ተሳታፊ እንዳይቀር የወጭ እና የአበልን ጉዳይ በተመለከተ በወረዳና በዞን እንዲሸፈን ከሚገልጸው ከተላለፈው መልእክት ባሻገር መሰረታዊ የሆነው ጉዳይ ግን ለተሳታፊዎቹ የኮንቮይና ወታደራዊ እጀባ እንዲሰጣቸው እንዲመቻችላቸው የሚለው ነው። ይሄ የሚያሳየው እንግዲህ አሁን ብልጽግና ከዞን ወደ ክልል፣ ከወረዳ ወደ ዞን፣ ከወረዳ ወደ ቀበሌ የሚያደርጋቸው የፖለቲካ እንቅስቃሴዎች ወይ ደግሞ አስተዳደራዊ እንቅስቃሴዎች ያለ ወታደራዊ እጀባ መፈጸም እንደማይችሉ ይሄ ያሳያል። ለተሳታፊዎቹ ወታደራዊ ጀባ እንዲሰጥና በተጠቀሰው ቀን ወደ ባህር ዳር እንዲመጡ ነው የተባለው። ብልጽግና እንግዲህ አብዛኛውን አካባቢ ተቆጣጠር ያለው ወንድም ደግሞ እግር ተክያለው ሁኔታዎች እየተረጋጉ ነው ሰላም ነው ቢልም ግን እንግዲህ ካድሬዎቹም ተሳታፊዎቹም ያለ ጀባ መንቀሳቀስ እንደማይችሉ ይሄ ደብዳቤ ያሳያል። ወደ ሌሎች መረጃዎች ሲሄድ የግንባር መረጃዎች እንደማስከትለው ወደ እብናት የሚወስደው መረጃ እብናት መልዛ አካባቢ በነበረ ውጊያ ወታደራዊ አዛዥ መገደሉን የመረጃ ምንጮች ገልጸዋል። ይህንን ተከትሎ በዚህ የተበሳጩ የመንግስት ወታደሮች ከብስት ጥበቃ ላይ የነበሩ ሁለት ታዳጊዎችን ወንዝ ዳር ገድለዋል ነው እየተባለው የ12 ዓመትና የ13 ዓመት ታዳጊዎች ናቸው እየተገደሉት በአካባቢው በነበረ ውጊያ የሻለቃ መሪ እና ሌሎች ወታደራዊ ማድረግ ያላቸው አባላት እና መኮንኖች ስለ ሞታቸው የመረጃ ምንጮቹ ገልጸዋል። ይህ ከሁለት ቀናት በፊት በነበረው ውጊያ ነው የሆነው ሲሉ የመረጃ ምንጮቹ ይህን አስታውሰዋል። ይህንን ተከትሎ ምሽቱን ከክምር ድንጋይ ወደ መናመቀጠዋ በርካታ የመንግስት ኃይል ሲጓጓዝ ነበረ ብለዋል። እንግዲህ እብናት ከተማም ሰሞኑን የፋኖ ኃይሎች መግባታቸውን ተከትሎ ከክምር ድንጋይ ወደ እብናት ኃይል እየተጓጓዘ ነው ተብሏል። ወደ አምባሰል የሚወስደን መረጃ ስናስከትል አምባሰል ዛሬ ረፋድ ተኩስ ነበር ተብሏል። በተኩሱ የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮች ሳሙና ዳገ ተብሎ የሚጠራው አካባቢ በነበረው ተኩስ ግን ያጸፋ ምላሽም ነበረ በፋኑ በዲሽቃ ቃ ያጸፋ ምላሽ ስለነበረ ውጊያው እና ተኩስ ውስጥ ከአራት ሰዓት ቀጥሎ ነበር እዚህ አካባቢ የነበረው ተኩስ ተከትሎ የደረሰው ጉዳት አልታወቀም ትላንትና ከውጫሌ ና ከወርጌሳ በተለያዩ አካባቢዎች የተንቀሳቀሰው የመንግስት ኃይል ዛሬ ቀይ አፈር ተብሎ የሚጠራ ቦታ ላይ በጊዜያዊነት ሰፍሯል ነው የሚሉት ይህ እንግዲህ ወደ አምባሰል ተራሮች አካባቢ ያለው መረጃ ነው ወደ ደንቢያ የሚወስደው መረጃ ሳስከትል ደምቢያ አንድ አዛውንት በአሰቃቂ ሁኔታ በመንግስት ወታደሮች ተገድለዋል። የ84 ዓመት አዛውንት ናቸው የተገደሉት። ሁኔታውን በተመለከተ የመረጃ ምንጮቹ የሚከተለውን አድርሰዋል። እኒህ አዛውንት የተገደሉት በምርኩዝ ከቤታቸው እንዲወጡ ከተደረጉ በኋላ በጥይት ተረሽነው ነው የተገደሉት። ምስራቅ ደምቢያ ወረዳ ፈንታ ላይ በተባለ ቦታ ልዩ ስሙ ኢየሱስ ጎጥ አበላ ኢየሱስ ተብሎ የሚጠራ ጎጥ ላይ ነው ይሄ አዛውንት የተገደሉት ተብሏል። ፈንታይ ቀበሌ የተገደሉት አዛውንት ግንቦት 15 ጠዋት ሁለት ሰዓት ተኩል ነው የተገደሉት። አዛውንቱ በምርኩዝ ከቤታቸው በሰዎች ተደግፈው እንዲወጡ ከተደረገ በኋላ በሶስት ጥይት ግንባራቸውን ተመተው ተረሽ ነው ህይወታቸው አልፏል። ትናንትና የቀብር ስነስርዓታቸው ስነ ስርዓታቸው በዚሁ በተወለዱበት አካባቢ ተፈጽሟል የሚሉት የመረጃ ምንጮች፣ ይሄ አዛውንት እንግዲህ በምንም ጉዳይ ተሳታፊ አይደሉም። ግድያ ያበቃቸው ግን ልጃቸው የፋኖ መሪና የፋኖ አባል ነው በሚል ነው። ልጃቸው በአብል ሲሳይ ይባላል። እሱ የፋኖ መሪና የፋኖ አባል ነው። እሳቸው ደግሞ ሲሳይ ይሁን የሚባሉ ሰው ናቸው። በልጃቸው ምክንያት በአሰቃቂ ሁኔታ ተገድለዋል። ጉዳዩን የሰብዓዊ መብት ድርጅቶች እንዲመረምሩትም እንደዚሁ ቤተሰቦቻቸው ጥሪ አቅርበዋል። ሌላው መረጃችን ባህር ዳር ዙሪያ የሚወስደን ነው። ባህር ዳር ዙሪያ ወንጅ ተብሎ የሚጠራ ቀበሌ ዛሬ ማለዳ ወታደሩ ወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት በትንሹ ዘጠኝ የመንግስት ወታደሮች ሞትና ቆስለኛ ሆነዋል። ይህንን ተከትሎ ከማለዳ አስራ ሁለት ሰዓት ጀምሮ በአካባቢው ከፍተኛ ተኩስ ነበረ። በዚህ የተበሳጩ የመንግስት ወታደሮች በንጹሐን ላይ ጉዳት አድርሰዋል። ማሰቃየት እና ግድያም ፈጽመዋል። ሁለት ሰዎች ተገድለዋል፣ ሌሎች ደግሞ በጥይት ቆስለዋል የተባሉት የተገደሉት አርሶ አደሮች እንደሆኑ ነው የመረጃ ምንጮቹ የሚገልጹት። ፍኖ ሰላም ዙሪያ እንደዚሁ ሸንበቁም ተብሎ የሚጠራ ቦታ በተለይ ልዩ ስሙ ስላሴ ሰፈር ላይ በነበረ ወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ዛሬ ረፋድ በተፈጸመው ጥቃት በትንሹ አስራ አንድ የመንግስት ወታደሮች ሙትና ቁስለኛ ሲሆኑ፣ ሌሎቹ ደግሞ ካምፑን ጥለው ወጥተዋል። ወደ ፍኖት ሰላም ከተማ ሸሽተዋል ነው እየተባለው። በሁለቱ ቦታዎች ላይ ሌሊት የተፈጸሙ ጥቃቶች ናቸው። ወደ ጋይንት የሚወስደን መረጃ ስናስከትል ጋይንት እንዲሁ በተደጋ ተከታታይ በሶስት ቦታዎች ላይ ዛሬ የደፈጣ ጥቃቶች ተፈጽመዋል። መገንጠያ ተብሎ የሚጠራው አካባቢ ጎብጎብ እና ሳሌ አካባቢዎች ነው። እነዚህ የደፈጣ ጥቃቶች የተፈጸሙት ዛሬ የተፈጸሙት የደፈጣ ጥቃቶች የደረሰው ጉዳት ግን አልታወቀም ተብሏል። ከሁለት ቀናት በፊት በዚህ አካባቢ በደረሰ የደፈጣ ጥቃት በትንሹ አስራ ስምንት የመንግስት ወታደሮች እና መቶ አለቃት አምራት የተባለ ወታደራዊ መኮንንን ጨምሮ በርካቶቹ ሙትና ቁስለኛ መሆናቸው እንዲሁም ደግሞ ተሽከርካሪዎች መውደማቸው ይታወቃል። በሁለት ቀን ውስጥ የተፈጸሙ ተከታታይ የደፈጣ ጥቃቶች ናቸው። ወደ ስምሪት ቀጠናዎች የሚወጡ የመንግስት ወታደሮችም እንደዚሁ ቁጥራቸው እየጨመረ ነው የሚገኘው። ከእነዚህ መካከል በባህር ዳር ዙሪያ ከ33 በላይ፣ ምስራቅ ጎጃም ከ43 በላይ፣ ማዕከላዊ ጎንደር 16፣ ምዕራብ ጎጃም አራት እንዲሁም ደግሞ ምዕራብ ጎንደር ስምንት ደቡብ ጎንደር ስድስት ሸዋ 13 የሚደርሱ የመንግስት ወታደሮች ባለፉት ሁለት ቀናት ብቻ ከስምሪት ቀጠናዎቻቸው በመውጣት ወደ ፋኖ ተቀላቅለዋል ተብሏል። በብዛት እንግዲህ የሚሊሻና የአድማ ብተን አባላት መሆናቸውን መረጃዎቹ እያሳያሉ። ሌላው እንግዲህ መነጋገሪያ የሆነው ጉዳይ የጤና ባለሙያዎች የመብት ጥያቄና ያለው አጠቃላይ የአድማን በተመለከተ ነው። ከነዚህ መካከል እንግዲህ በሀገሪቱ ታዋቂ የሆኑ ሆስፒታሎች አሁንም ዝግ መሆናቸው ነው፣ በስራ ማቆም አድማው ምክንያት የሚገለጸው እንግዲህ በትግራይ የሚገኘውን አይደር ሆስፒታልን ጨምሮ ጎንደር ታዋቂ ሆስፒታል ጥቁር አንበሳን ጨምሮ ባህርዳር ጥበበጊዮንና ፈለገ ሕይወት ሆስፒታሎችን ጨምሮ በርካታ ሆስፒታሎች አሁንም በሐኪሞቹ ጥያቄዎች ምክንያት ተዘግተዋል ነው የተባለው። ጥቁር አንበሳ፣ ይካት ሆስፒታል፣ አዳማ ሆስፒታል፣ ሰላሌ፣ ሐዋሳ እንዲሁም ደግሞ ጎንደር፣ ወልዲያ፣ ወላይታ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ጥበበጊዮን፣ አክሱም፣ ዲላ፣ ደብረብርሃን፣ ፈለገ ሕይወት፣ አዲግራት ደብረ ታቦር ራስ ደስታን ጨምሮ በርካታ ሆስፒታሎች አሁንም እንደተሰጉ ነው የሚገኙት። እንግዲህ የተለያዩ ባለሙያዎችን ለማስገባት እና ለማስከፈት የመንግስት ሙከራ ቢያደርጉም አብዛኞቹ በህክምና ክሎች በእነዚህ ሆስፒታሎች አገልግሎት አቁመዋል ተብሏል። ከዚህ በላይም እንግዲህ እንጅባራም ደብረ ማርቆስን ጨምሮ የሚመጡ መረጃዎች የሚያሳዩት እሱን ነው። በትላንትና ሁለት መተከልም ጭምር ሀኪሞች ተይዘው ተወስደው ታስረዋል። የብልጽግና እንግዲህ የመብትና የጥቅማጥቅም ጥያቄዎች ካልተመለሱ አድማው ከነገ ጀምሮ በአዲስ መልክ ይቀጥላል የሚሉት አስተባባሪዎቹ፣ ብልጽግና ደግሞ ከዚህ በተቃራኒ በነገ ሁለት ነገ ሰኞ ማለት ነው፣ በሁሉም ሆስፒታሎች የመንግስት ሚዲያዎች ሂደው ስራ እንደተጀመረ ለህዝቡ ዘገባ እንዲሰሩ ትእዛዝ አስተላልፈዋል። የተባለው ሆስፒታሎቹ የሰው ኃይል ምደባን በፍጥነት እንዲያደርጉ እንደዚሁ ብልጽግና መልእክት አስተላልፈዋል። የጤና ባለሙያዎቹ ግን ቀጥለናል፣ ጥሩ ደረጃ ላይ ደርሰናል፣ ህዝብ እንዲያውቀው ችግሩን አድርገናል የመንግስትም መደራደሩ አይቀርም አንድነታችንን ጠብቀን እስከ ቆምን ድረስ ነው የሚሉት ጥያቄዎቹ እንዲመለሱ ግን አሁንም በአንድነት መቆም አለብን አንድነታችን ማስቀጠል አለብን በአንድነት ከቆም ጥያቄያችን ይመለሳል በመሀላችን በተለያየ መንገድ በጥቅማጥቅም የሚደለሉ ባለሙያዎች ካሉ እነሱ በነገው የጤና ትውልድ ላይ አሻጥር እየሰሩና የሴራው ተባባሪ እንደሆኑ ሊያውቁት ይገባል ከዚህ ድርጊታቸው ሊቆሙ ይገባል የሚል ጥሪ ነው እያቀረቡ የሚገኙት። ለዚህ ሰዓት የተሰባሰቧቸው መረጃዎች እነዚህ ነው ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ።